ላለባት ሴት እና ለዝናብተኛ መስጅድን አይፈቀድም ብለዋል። አቡዳውድ ዘግቦታል። በሌላ ዘገባም ነብዩ ሰለላሁ ዐለይሂ ወሰለም መስጅድ የወር አበባ ላለባት ሴት እና ለዝናብተኛ አይፈቀድም ብለዋል። ኢብኑ ማጀ ዘግቦታል። ነገር ግን መስጅድ ሳትቆይ ማለት ይፈቀድላታል። ለዚህም አይሻ እንዳወራችው የአላህ መልእክተኛ መስገጃ ወይም ደግሞ ምንጣት መስጅድ ሴት የወር አበባ ላይ ነው ብላቸው የወር አበባው እጅ ላይ አይደለም አሉ። ቡሃሪ ሲቀሩ የክቱቡ አስተያሕ ዘጋቢዋ እንድትጻፈ ምንታቃ ላይ ካንድ እስከ አንድ መቶ አርባ ላይ ተነግሯል። የወር አበባ ያለባት ሴት በሸሪዓ የተደነገጉ ውዳሴዎችን እንደሱ ሱብሃነላህ ወልሐምዱሊላህ ወላሁ አክበር ያሉ ዝክሮችን ብታወሳ ችግር የለውም በጠዋት እና ማታ በምተኛ እና በሚነቃሳት የሚባሉ የተለመዱ ዳሴዎችን ብትር ችግር የለውም እውቀት የሚያስቀስሙ ኪታቦችን እንደ ተፍሲር ሀዲስ እና ፊቅህ ኪታቦችን ብታነብ ችግር የለውም ጠቃሚ ነጥብ የደፈረሰውን እና የዳያለቻውን ህግ በተመለከተ ሱፍረት ሱፍረት ማለት ዳያለቻ ወይም ደግሞ ወደ ቢጫ ያደላ ቀለም ያመዘነበት መግብ የመሰለ ነገር ሲሆን ጉድረት ማለት የደፈረሰ ቆሻሻ ውሃ የመሰለ ነገር ነው። አንዲት ሴት ዳርቻ ወይም ደግሞ ድፍርሶ በወር አበባ ጊዜዋ ውስጥ ከመጣ የወር አበባ እንደሆነ ትቆጥረዋለች። ያሳለፈችውንም የወር አበባ ህጎች ይይዛል። ነገር ግን አንዲት ሴት ዳርቻው እና ዲፍርሱ ከወር አበባ ሰዓቷ ውጪ ቢመጣ ምንም ቦታ ሳትሰጠው እራሷን እንደጠራች ሴት ትቆጥራለች። ለዚህም ማስረጃ ኡሙ አቲያ ሮድዪ ላሁ ዐንሃ ያስተላለፈችው ሐዲስ ነው። ከወር አበባ ከጸዳን በኋላ ደረጃውን እና ዲፍርሱ ከምንም አንቆጥረውም ነበር ይላሉ። ይህም አቡዳውድ ዘግበውታል። ቡሃሪ ከጥንቱም በኋላ የሚለውን ሳይጨምሩ ዘግበውታል። ከሀዲስ ሊቃውንት ግን ይህ ሀዲስ የነቢዩ ሰለላሁ ዐለይሂ ወሰለም ማስደቅ እንዳገኘ ይቆጠራል። ይህ የሚያስረዳው ዳርቻው እና ድርብሱ ከመስዳት በፊት የወር አበባን ህግ እንደሚይዙ ነው። ሌላኛው ጠቃሚ ነጥብ ሴት ልጅ የወር አበባ መጠናቀቁን የምታውቀው በምንድን ነው? የወራት አበባ መጠናቀቁን የምታውቁ ደም መፍሰሱ በማቋረጡ ነው። ይህ የሚሆነው ከሁለት ምልክት በአንዱ ነው። የመጀመሪያው ምልክት ቀስት አልቤዛ መምጣት ነው። ቀስት አልቤዛ ማለት ነጭ ውሃ መሰል ነገር ሆኖ የወር አበባን ተከትሎ ይመጣ ነው። ይህ የድሶ ውሃን ወይም ሌላን መልክ ሊኖረው ይችላል። ሁለተኛው ምልክት መድረክ ሲሆን ይህም ቅዳት ጨርቅ ወይም ደግሞ ጥጥ በብልቷ ማስገባት ገረብ ሆኖ ከወጣ እና በላዩ ላይ ደምና ድስሶ ወይም ዳርቻዋ አለመኖር ነው። የወር አበባ ያየች ሴት የወር አበባዋ ሲጠናቀቅ የሚጠበቅባት ነገር የወር አበባ ያየች ሴት የወር አበባ ሲጠናቀቅ መታጠብ ግድ ይሆንባታል። ይህም መጽዳትን በማሰብ በመላ ሰውነቷ ላይ ውሃን መጠቀም ለዚህም ነቢዩ ሰለላሁ አለይሂ ወሰለም። ለማጥማ ቢንት አቢ ሁበሽ የነገሯት ሐዲስ ማስረጃ ነው። የወር አበባሽ ሲመጣ ሶላት ሳይ እሱ ሲወገድ ታጠቢና ስለዚህ ይለዋታል። ወይም ደግሞ ወጣት ይነከሩታል። ያስተጣጠፉ ሁኔታ እርክስትን ወይም ደግሞ ጀርባን ለማስወገድ ወይም ደግሞ ለሶላት ማጥያት እና የመሳሰሉትን በማሰብ ወይም ደግሞ ኒያ ማድረግ ቢስሚላህ በማለት በመላ ሰውነቷ ላይ ውሀ ማፍረስ እና የጠጓን ስሩን ማርጠብ ነው። የተጉነጎነ ከሆነ ጉንጉኑን ማፍረስ አይጠበቅባትም፣ ማርጠብ ብቻ ይበቃታል። ከውሀ ጋር ቆቁሯ ወይም ሰውነቷን የሚያጸጉ ኬሚካሎችን ብትጠቀም ጥሩ ነው። ታጥባ ከጨረሰች በኋላ በውስጡ ሚስክ ወይም ደግሞ ሌላ ሽቱ ያለበት ጥጥ በብልቷ ውስጥ ብታደረግ የተወደደ ነው። ስለዚህ ማስረጃው ነብዩ አስማዓል በዚህ ስላዘሯት ነው። ሙስሊም ዘግበውታል። አስፈላጊ ማስታወሻ፣ የወር አበባ ወይም የወሊድ ደም ያለባት ፀሐይ ከመግባቷ በፊት ከጸዳጅ የዛን ቀን ዙሁርና አስር መስገድ ይጠበቅባታል። እንደዚሁም ፈጅር ከመምጣቱ በፊት ከጸዳጅ የዛን ሌሊት መግሪብና እንሻን መስገድ ይያዝላታል።

በቀኑ መጨረሻ ጊዜ ከጸዳች የዙሁር ወቅት እንዳለ ስለሆነ ከዐስር በፊት ተሰግደዋለች። የጸዳችው በሌሊት መጨረሻ ጊዜ ከሆነ የመግሪብ ወቅት እንዳለ ስለሆነ ከኢንሻ በፊት ተሰግደዋለች። ንግግራቸው ተቋጨ። የሶላት ወቅት ገብቶ ከመስገዷ በፊት የወር አበባ ወይም የወሊድ ደም ብታይ ሚዛን የሚያደፋው ንግግር ያችን የሶላት መጀመሪያ ወቅት ደርሰባት ከዛ ከመስገዷ በፊት የወራዋ ወይም የወሊድ ድሚያ የችባ ሶላት ቅዷ ማውጣት አይጠበቅባትም የሚለው ነው። ሻይኹል ኢስላም ኢብኑ ተይሚያ ወሚላ ዋለ መጅሙዕ ፈትዋ ጥራ 23 እስከ 335 ላይ በዚህ ጉዳይ ላይ እንዲህ ይላሉ፣ ከማስረጃ አንጻር በጣም ቁጭ የሆነው የአቡ ሀኒፋና የማሊክ መዝሀብ ነው። ይኸውም እርሷ ማንም ነገር የለባትም የሚል ነው። ምክንያቱም ቀዷ ግዴታ የሚሆነው በአዲስ ትዕዛዝ ነው። እዚህ ላይ ቀዷ ማውጣት ግድ ይሆንባታል የሚል ትዕዛዝ የለም። እርሷ ወሰን አላፊ ሳትሆን የተፈቀደ የሆነን ማዘግየት ነው ያዘገየችው። እንቅልፍ ላይ የነበረው የሚሰራት ያላስታወሰን ቢሆን እንደዚህ ወሰን አላፊ አይደለም። ምክንያቱም እሱ የሚሰራው ወይም ደግሞ የሚሰግደው ቀዷ ሳይሆን ከሚነቃና ከሚያስታውስ ድረስ ያለ እሱ ወቅቱ ነው። ንግግራቸው እዚህ ላይ ተቋጭን። ሁለት የበሽታ ደምና ብይኝ። እስቲ ሀዷ ማለት አዜ ከሚባለው የደም ቧንቧ ያለ ወቅት የሚፈስ ደም ነው። የበሽታ ደም ያለባት ሴት ጉዳይ በጣም አስቸጋሪ ነው። ምክንያቱም የበሽታ ደምና የወራቧ ደም ስለሚመሳሰል ነው። ደሙ ያለማቋረጥ ወይም አብዛኛው ጊዜ የሚፈስ ከሆነ የትኛው የትኛውም ነው የወር አበባ ብላ የምታተርፈው የትኛው ነው የበሽታ ደም ብላ ማሰብ ከእሱ ሶላት እና ጾምም የማትተወው የበሽታ ደም ያለባት ሴት የተኋራነቱ ፍርድ ትሰጣላ። ይህ መሰረት በማድረግ የበሽታ ደም ያለባት ሴት ከሶስት አንዱ ሁኔታ ሊኖራት ይችላል። አንደኛው ሁኔታ በበሽታው ከመኛ በፊት የታወቀ ልምድ ያላት ሴት ለምሳሌ ይህ ከመከሰቱ በፊት ወሩ በገባ በመጀመሪያ ወይም መካከል ላይ አምስት ወይም ስምንት ቀን የሚታይ ከሆነ እርሷ ጊዜውን ቁጥሩ ነው ስለምታውቀው የልምዷን ያክል ትቀመጣለች። ሶላት እና ጾምን ትተዋለች። በዚህ ጊዜም የወር አበባ ያለባቸው ሴቶችን ፍርድ ትይዛለች። የተለመደው ጊዜ ሲጠናቀቅ ታጥባ ትሰግዳለች። ቀሪውንም ደ የበሽታ ደም ብላት ሳይንሳዊ ኢንፎርሜሽን ዴክ አሏል። ይህ የምሽታ ደም የወር አበባ ሳይሆን ከደም ቧንቧ የሚወጣ ደም ነው። የተለመደ የወር አበባ ሲመጣ ሶላ ትንተኝ የባህሪና የሙስሊሚ ጋር ዘገባል። ሁለተኛው ሁኔታ የታወቀ ልምድ የሌላት ነገር ግን ደሟ አንዱ ከሌላው የተለየ ከፊሎ የወር አበባን ባህር የያዘ ጥቁር ወይም ወፍራም ሽታ ያለው ደም ከሆነና ከፊሉ የወር አበባን ባህር ያልያዘ

ሰዓት ከሶላት ተቆጠቢ፣ ከሱ ውጭ ያለው ከሆነ ውህዱ አድርገሽ ሶላት ስትደጅ። ነሳኢ አቡዳውድ ዘግበውታል። ኢብኑ ሀባን ሶሒህ ብለውታል። ከዚህ ሐዲስ የምንማረው የበሽታ ደም ያለባት የዲውን ባህሪ በማጤን በዚህ ባህሪ የወር አበባ እና ሌላውን ሶስተኛ ሁኔታ ከበሽታው ደግሞ ሲታወቀ ልምድ የሌላትና የወር አበባን በባህሪ ከሌለው መለየት የማትችል ሴት አብዛኛዎቹ ሴቶች የሚያዩት ወይም ደግሞ የሚቆይባቸውን በየወሩ ስድስት ወይም ሰባት ቀናቶች ለወር አበባ ትቀመጣለች። ይህም የአብዛኛዎቹ ሴቶች ልምድ ነው። ለዚህም ማስረጃው ነቢ ስላ ላ ወሰለም ለሀምነት ቤን ጀሽ እንዲህ አሏል። እሺ የኔ ወንዶች ታሪካችን ይቀጥላል።